ሴት ልጅ ካንተ ፍቅር ሲይዛት የምትጠቀማቸው ቃላት! አሁን ካንተ ፍቅር ሲይዛት እነዚህን ማለት ትጀምራለች። ያፈቀረች ሴት የምትጠቀማቸውን ቃላት ዛሬ ከእኔ ከእህትህ ጋር እስከ መጨረሻው ከቆየህ በግልጽ አንድ በአንድ እነግርሃለሁ። እንደተለመደው ሚስጥር ነው የምነግራችሁ፣ የእኛን የሴቶች ሚስጥር። ሚስጥሩን ለመስማት ካንተ የሚጠበቀው ይህን ቪዲዮ ላይክ አድርጎ መጀመር ብቻ ነው። አብራችሁን ቆዩ። ሰላም ሰላም ውዴ፣ ናፊዳር ቲዩ ቤተሰቦቼ እንደምን አላችሁልኝ? እኔ በጣም ደህና ነኝ፣ እንደሰማችሁት ነው። በቆንጆ ሀሳብ በሌላ ቪዲዮ ተመልሼ መጥቻለሁ። አዲስ የሆናችሁ ትታዩኛላችሁ። አንተ፣ አዎ አንተ አዲስ ነህ አይደል? እንኳን ደህና መጣችሁ ሁላችሁም። እኔ ናፊዳር ነኝ። ስለ ፍቅር የምናወራበት የምንመካከርበት ቤት ነው። ሰብስክራይብ በማድረግ የዶል ምልክቷን በመጫን ተቀላቀሉ። ቆንጆ ቆንጆ ቪዲዮዎችን ስለ ይደርሳችኋል። የኔ ውድ ቤተሰቦች ለእናንተ ቃል የለኝም በእውነት፣ ሁሌም ነው የማመሰግናችሁ። ለምትሰጡኝ ሀሳብ አስተያየት በሙሉ ከልብ አመሰግናችኋለሁ። የኔ ቪዲዮች ስታዩ ደግሞ ቪፒን አብርታችሁ እዩልኝ እና ደግሞ ከመጀመራችን በፊት እስኪ ሁላችሁም ላይክ አድርጉት። አደረጋችሁ? እንደዛ ከሆነ መጀመር እንችላለን። ሴት ልጅ ብዙ ጊዜ ፍቅር ሲይዛት፣ የፍቅር ስሜት ውስጥ ስትሆን ብዙ ነገሮችን እንደዚህ አውጥታ መናገር ይከብዳታል። ከዚህ በፊትም ሌሎች ብዙ ቪዲዮዎችን ሰርች የላቸዋለሁ። በአካል እንቅስቃሴም በምታሳይህም ነገር ለአንተ የፍቅር ስሜት እንዳላት ማወቅ መረዳት ትችላለህ። ግን ደግሞ ቃላቶቿ በጣም ወሳኝ ናቸው። እነዚህን በጣም በተለየ ሁኔታ አስተውላ ተጠንቅቃ እማታስቀራቸው ቃላቶች ናቸው። ስለዚህ እነዚህን ቃላቶች መጠቀም ከጀመረች ለአንተ የፍቅር ስሜት እንዳላት ማወቅ ትችላለህ። የመጀመሪያው ነገር በንግግሯ መሀል ቀለል አድርጋ ሳታስበው የኔ ማለት ከጀመረች የኔ ብላ የምትጠቀመው ቃል በተለየ ሁኔታ ሮማንቲክ ላይሆን ይችላል። በተለየ ሁኔታ ጥሩ ቃል ላይሆን ይችላል። ግን ለምሳሌ ንበና የኔ አዝግ የኔ ሞዛዛ ሂድ የኔ እንደዚህ ምናምን አለ አደለ። እነዚህን ቃላቶች በጣም በቀላሉ በተደጋጋሚ ማለት ከጀመረች የኔ ብላ ምንም የተለየ ሙገሳ ቃል እንኳን ባይሆን የምትጠቀመው የኔ እያለች ነው ማለት በጣም ትልቅ ነገር ነው። ይህንን አስባበት እንደዚህ ምናምን ብላ አይደለም የምትል ኖርማሊ፣ በመግባባት በማውራት ውስጥ ይሄ ኮንፈርተብል እየሆነች ከአንተ ጋር የምታሳልፈው ሰዓት አንተ ራሱ እየተመቻሃት ነፃ እየሆነች ስትመጣ ይህንን ቃል መጠቀም ትጀምራለች። በደንብ አድርገህ ልብ ብለህ አስተውል። ይሄ ቀለል አድርጋ ነው የምትለው፣ በወሬ መሀል። ይሄ ከሰዎች ጋር እንዴት ነው ቀልድ የሆኑ ወሬዎችን ታወራላቸው አይደለ? ይሄ ዝም ብሎ ፍሎ የሚያደርግ ኮንቨርሴሽን ይኖራል አይደለ? እኛ ሴቶች አሁን እርስ በርሳችን የኔ ቆንጆ፣ የኔ ፍቅር ምናምን እንባባላለን። እነዚህ የሚቀሏት ቃላቶች ናቸው። ለሴት ልጅ እነዚህ ቃላት ይቀሏታል። ግን ከወንድ ጋር ሲሆን የኔ ብላ የሆነ ነገር እያለች ነው ማለት ሞዛዛም ይሁን ጥሩም ይሁን የኔን ጨምራ ከተጠቀመች እንግዲህ ቀጥለው ከምነግር ነገሮች ጋር ጨምረ ለአንተ የፍቅር ስሜት እንዳላት ካንተ ፍቅር እንደያዛት ማወቅ ትችላለህ ማለት ነው። በነገራችን ላይ እዚህ በናፊዳር ቲዩብ ላይ የማቀርብላችሁን የተለያዩ የፍቅር ሕይወትን የተመለከቱ ምክሮች፣ ሀሳቦች በሙሉ በኔ በራሴ ሲደርስ ያየሁት ሴት እንደመሆኑ የሴት ባህሪ ይገባኛል፣ እረዳለሁ። የፍቅር ግንኙነት ላይ ካለኝ ልምድ፣ ካየኋቸው፣ ከተመለከትኳቸው ነገሮች እንደዚሁም ደግሞ በቅርቤ ባሉ ከጓደኞቼ ላይ ሲደርስ ያየሁት የተመለከቱት የተመለከትኩት የነገሩኝን ነገር በአንድ አድርጌ ከዛም ሲያልፍ ደግሞ ሌሎች ሰዎች የነገሩኝን ያየሁትን፣ የሰማሁትን ከዛ በመቀጠል ደግሞ የተለያዩ ዓለም አቀፍ ጥናቶችን አንብቤ አገላብጬ ለእኛ ሀገር ይሆናል፣ ከአኗኗራችን ጋር ከሃይማኖታችን ጋር ይሄዳል በሚል መራርጬ፣ እንደዚሁም ደግሞ በኦንላይን ፋሚሊ ካውንስሊንግ ካፕልስ ኤንድ ሜሬጅ ቴራፒ የሚል የኦንላይን ኮርስ ወስጄ ከተማርኩት በአጠቃላይ እነዚህ ሁሉ ነገሮች ሰብሰብ አድርጌ ጨመቅ አድርጌ የማመጣላችሁ እንጂ የኔ የግል ሀሳብ ብቻ እንዳልሆነ እንድታውቁት እንድትረዱት ለማለት ነው። በጣም የሚሰሩ ተጨባጭ የሆኑ ሀሳቦች ናቸው። በናፊዳር ቲዩብ የምታገኙትና በዛ መልኩ እንድትረዱት ለማለት ነው። ወደ ሁለተኛው ስንሄድ ወደ ሁለተኛው ስንሄድ ጥሩ ሰው ነህ ትልሃለች። ጥሩ ሰው ነህ፣ አንተን ያገኘች እድለኛ ናት ትልሃለች። ሴት ልጅ እነዚህን ነገሮች በጣም በተደጋጋሚ የምትጠቀመው ለአንተ የፍቅር ስሜት ሲኖራት ነው፣ ስትወድህ ነው። ግን ያንን በግልጽ መናገር አትፈልግም፣ ያው ሴት ስለሆነች ብዙ ጊዜ ከአንተም እንዲመጣ ትፈልጋለች። ታይሚንግም እየጠበቀች ሊሆን ይችላል። ብቻ ብዙ ምክንያቶች አሉ አይደለም ግን በተደጋጋሚ ጥሩ ሰው ነህ፣ አንተን ያገኘች ሴት እድለኛ ናት አይነት ወሬዎችን የምታወራ ከሆነ ለአንተ ጥሩ የሆነ ስሜት አላት፣ ለአንተ የፍቅር ስሜት አላት ማለት ነው። ምክንያቱም ይሄንን እንዲሁ ዝም ብላ አትልህም። ሴት ልጅ በመቀራረብ ሂደት ውስጥ፣ በማውራት ሂደት ውስጥ ጥሩ ጥሩ ኳሊቲዎችን ስታይብህ፣ መልካም መልካም ነገሮችን ስታይብህ መልካም ሰው ነህ፣ ጥሩ ሰው ነህ፣ እንደዚህ አደረግህ፣ ዋው፣ ጎበዝ እኮ ነህ፣ ፖዚቲቭ የሆነ ኮምፕሊመንት አለ አይደል? ሲጀመር ሴት ልጅ ካልወደደች፣ ምንም አይነት የፍቅር ስሜት ከሌላት አታይህም። ምንም ምንም አታይህም። በቃ ጥሩ ሰውን የሆነ ነገር ሁን መልካም ነገር ይኖር ምናምን፣ ቼክም አታደርግህም። በቃ የራሷ አለም ላይ ናት ያለችው። ግን ትንሽ ለአንተ የፍቅር ስሜት ሲኖራት መልካም ነገሮችን ማየት ብቻ ሳይሆን ደግሞ ትነግረሃለች። ዋው እንደዚህ የምታደርገው ነገር ደስ ይላል፣ ጎበዝ ነው፣ ጥሩ ሰውነ፣ መልካም ሰውነ፣ ዋው አንተን ያገኘች ሴት እድለኛ ናት ትልሃለች። እና ይህንን እያለች ነው ማለት ያው ሊገባህ ይገባል። ይህንን ቃል ብቻ ሳይሆን ሌሎቹንም በአንድ ጨመቅ አድርገህ ለአንተ የፍቅር ስሜት እንዳላት መረዳት ይኖርብሃል ማለት ነው። ይህንን በነገራችን ላይ ሆነ ብላ አይደለም የምትልህ ፍቅሯን ለማሳየትም ብላ አይደለም የምትልህ፣ ግን እንዲሁ ዝም ብሎ ፍሎ የሚያደርግ ዝም ብሎ የምትጠቀመው ነገር ነው። እንዴት ነው ሞልቶ ሲፈስ እንደማለት ነው። ፍቅር ሞልቶ ሲፈስ እንደማለት ነው። እኛ መቆጣጠር ማንችላቸው ግን የሚታዩ ነገሮች አሉ። ከዚህ በፊት የምታስታውሱ ከሆነ የሰራውላችሁ ቪዲዮ አለ በአካል እንቅስቃሴ ሴቶች እንደወደደች እንዳፈቀረች የምታረጋግጥበት መንገድ የሚልና ካላያችሁት እንድታዩት ዲስክሪፕሽን ሊያስቀምጥላችኋለሁ። እዛ ላይ እንደምታስታውሱት፣ ያላያችሁም ካላችሁ በአካል እንቅስቃሴዋ ብቻ በምታደርጋቸው ነገሮች እንደወደደች ማወቅ ትችላለህ፣ በማየት ብቻ ማለት ነው። ያንን እሷ ልትቆጣጠረው አትችልም። በቃ ስትወድህ እንደዛ ሪያክት ታደርጋለች። አይኗ ላይ ታያለ፣ እንቅስቃሴዋ ላይ ታያለ አለ። እና ስለዚህ ልክ እንደዛ ሁሉ ይሄም ቃላቶችም ሞልተው ነው የሚፈሱት። ስትወድህ እነዚህን ነገሮች እነዚህ ቃላቶች መጠቀም ትጀምራለች። እሷ ራሱ ያን እያደረገች እንደሆነ አታውቀው። ስለዚህ እድለኛ ናት አንተን ያገኘች በጣም ጥሩ ሰው ነው መልካም ነገር አለ ብላ መልካም ነገሮች። አንዳንዴ ሌላ ማንም ሰው ያልነገረህን ነው አንተ ራሱ ልብ የማትላቸውን እማታያቸውንም ፖዚቲቭ የሆኑ ቀና የሆኑ ነገሮችን አንስታ ታደንቅሃለች ትነግርሃለች፣ ማለት ነው። እማትወድ ሴት እንከንህን ነው ጭራሽ የሚታያት። በቃ ዝም ብሎ ጥሩ ያልሆነ ነገር ብቻ ነው የሚታያት፣ እማትወድ የማትፈልግ ሴት ማለት ነው። ስለዚህ አብራ ያለችው ሴት መልካም ነገሮችን አፕሪሺየት የምታደርግ ጥሩ ነገሮችን የምታነሳ ከሆነ ይሄም ሌላኛው እንደወደደችህ የምታውቅበት ፍቅር ሲይዛት መጠቀም የምትጀምረው ቃል ነው ማለት ነው። ሶስተኛ በተደጋጋሚ እኛ እያለች ማውራት ስትጀምር፣ ይሄ ምን ግልጽ የሆነ ምልክት ነው። እኛ ማለት አንተና እሷ ማለት ነው። አንተና እሷን አንድ ቲም እንዳላችሁ አድርጋ እንደዚህ እናደርጋለን እንደዚህ እንሆናለን እኛ የሚሉ ነገሮችን በተደጋጋሚ ማንሳት ስትጀምር፣ አብሮነታችሁን እየነገረች ነው ማለት ነው። ከአንተ ጋር አንድ ቲም እንደሆነች እየነገረች ነው ማለት ነው። ይሄ ደግሞ ቀላል ነገር አይደለም። ምክንያቱም በጣም ጠንቃቃ ናት ሴት ልጅ በጣም ማለት ነው። እዚህ ደረጃ ላይ ለመድረስ በጣም ብዙ ይፈጭባታል። እንግዲህ ብዙ ያየችው ነገር ኖሮ ለአንተ እንግዲህ ተሸንፋ ነው ማለት ነው፣ ልቧን ሰጥታ ነው ማለት ነው። ይህንን የምትለው እኛ እንደዚህ እናደርጋለን፣ ነገ እንደዚህ እንሆናለን፣ ፊውቸርም ማለት ነው፣ ነገን ማቀድን፣ ነገን ማሰብም እዚህ ቦታ እንሄዳለን፣ እንደዚህ እናደርጋለን ብላ አንተና እሷን አንድ ቲም አድርጋ የጋራ ሀሳብ እንዳላችሁ የጋራ ፕላን እንዳላችሁ አድርጋ ማውራት ከጀመረች ይሄ በጣም ትልቅ ነገር ነው። ግልጽ የሆነ ሳይል ነው። ቅድም የኔ ትልሃለች ብያለሁ። የኔ ከማለት ደግሞ አልፎ እኛ እያለች አንተንም ደምራ በእሷ ሀሳብ ላይ እንደምትስማማ በእሷ ሀሳብ አብረህ እንደምትሄድ ሀሳቧ ውስጥ እንዳለ የምታስባቸው ነገሮች ውስጥ እንዳስገባች የምታውቅበት ትልቅ የሆነ ሳይል ነው። ስለዚህ በጣም በተደጋጋሚ እኛ እያለች ሰዎች ምታወራ ከሆነ አንተና እሷን አንድ ቲም አድርጋ ማለት ነው። እንግዲህ እንደ ትውውቃችሁ እንደ ቦታው ትምህርት ቤት ልትሆኑ ትችላላችሁ፣ ዩኒቨርሲቲ ውስጥ፣ ስራ ቦታ ላይ ልትሆኑ ትችላላችሁ። የጋራ ጓደኞችም ሊኖሯችሁ ይችላሉ እና ከነዛ መሀል ላይ እንግዲህ ይመርጣ እኛ እንደዚህ እናድርጋለን፣ አይ እኛ እንሄዳለን፣ እኛ በኋላ እንሄዳለን፣ እኛ እንመጣለን፣ እንደዚህ ያላ እኛ የሚለውን ነገር በጣም በተደጋጋሚ አንተና እሷን የሚገልጽ ነገርን በተደጋጋሚ የምትጠቀም ከሆነ እንደወደደች የምታውቅበት ሌላኛው ቃል ነው። በመጨረሻ ደረጃ ያስቀመጥኩላችሁ ደግሞ ለምን አልነገርከኝም የሚለውን ቃል ነው። ስፔሲፊካሊ ይህንም ሊሆን ይችላል ላይሆንም ይችላል። ግን በአንድ ህይወት ውስጥ የሆኑ ነገሮችን ለምን አላወኩም፣ ለምን አልሰማሁም፣ ለምን አልነገርከኝም አይነት ነገሮችን አይነት ጥያቄዎችን የምትጠይቅ ከሆነ ይህም ሌላኛው እንደምትወድ የምታውቅበት ነገር ነው። እንግዲህ አንዲት ሴት ልጅ መታ ዛሬ ለምን እንደዚህ አልነገርከኝም አለችኝ፣ ና በቃ ይወዳኛለች እንዳትል እንዳላችሁ ሪሌሽንሽፕ እንደትውውቃችሁ መጠን እየተግባባችሁ እያወራችሁ በአንተ ህይወት ውስጥ የሆነ ነገር ሀፕን ሲያደርግ ሊሆን ይችላል፣ የሆነ ቦታ ስትሄድ ሊሆን ይችላል። ብቻ ስለ አንተ ጉዳይ ማወቅ አለብኝ እኮ መስማት አለብኝ እኮ እፈልጋለሁ እንድትነግረኝ እፈልጋለሁ እያለች ነው። ሴት ልጅ ደግሞ በዚህ ደረጃ ኮንሰርንድ የምትሆነው ለማወቅ የምትፈልገው ያገባኛል የምትለው የፍቅር ስሜት ሲኖራት ነው። የፍቅር ስሜት ከሌላት በጣም ወሳኝ የሆነ ነገር ነግረሃት ራሱ ልትረሳው ትችላለች። ስለዚህ ለምን አልነገርከኝም? ለምን አላሳወክኝም? እንደዚህ አይነት ጥያቄዎች የምጠይቀስ ከሆነ ስለአንተ ማወቅ ትፈልጋለች። ያንተ ነገር እኮ ይመለከተኛል፣ ያንተ ነገር እኮ ያገባኛል እያለች ነው ማለት ነው። ይህን ደግሞ የምትለው ለአንተ የፍቅር ስሜት ያላት ሴት ናት ማለት ነው። ከዚህ በተጨማሪ እንግዲህ ከቃሏ በተጨማሪ እንግዲህ፣ በነገራችን ላይ አንዱ ነገር ብቻውን ምንም ትርጉም የለውም። የቃሏን ደግሞ በተግባር ማየት አለብህ። ቅድም እንዳልኳችሁ፣ በአካል እንቅስቃሴዋ፣ በምትሰጥ ጊዜ፣ በምታወራ መንገድ፣ እነዚህን ሁሉ አንድ ላይ ደምረህ ካንተ ፍቅር እንደያዛት እንደወደደችህ እንዳፈቀረችህ ማወቅ እርግጠኛ መሆን ትችላለህ። በነገራችን ላይ ጤናማ የሆነ ጥሩ የሆነ የፍቅር ግንኙነት እንዲኖራችሁ ራሳችሁን ለማሳደግ ራሳችሁን ለማስተማር እዚህ ድረስ መታችሁ የኔን ቪዲዮች እንዲሁም ሌሎች ቪዲዮችንም እያያችሁ መሆኑን በጣም አድርጊ አፕሪሼት ላረግ እወዳለሁ። በእውነት የምሬ ነው ምላችሁ ወጣት ሆናችሁ እንደዚህ አይነት ትምህርቶችን ለመማር እንደዚህ ጤናማ የሆነ ሕይወት ፈልጋለሁ ጥሩ የሆነ ሕይወት ፈልጋለሁ ብላችሁ እንደዚህ አይነት ነገሮችን እያያችሁ መሆኑ ትልቅ ክሬዲት መሰጠት ያስፈልገዋል። ምክንያቱም በቃ ይሄንን እድል ያጣ ሰው አለ የሆነ ነገር ባለ መስማቱ የሆነ ነገር ባለ ማግኘቱ ምክንያት ህይወቱ የተበላሸ በጣም ብዙ ሰው አለ ብዙ ሰዎች ብዙ ተማሪዎችም ምን ነው ናፊ ቀድሜ ባወኩሽ ምን ነው ናፊ ይሄን ነገር ቀድሜ ባገኘው ይላሉ። እና እናንተም ሳላደንቃችሁ ሳላመሰግናችሁ አላልፍም። ምክንያቱም በጣም የሚጠቅማችሁን ነገር ለመማር ለማወቅ እየሞከራችሁ እየጣራችሁ ስላለና በዚ በዚሁ ቀጥሉበት። ጥሩ የሆነ ስኬታማ የሆነ ሪሌሽንሽፕ ስኬታማ የሆነ ትዳር እንደሚኖራችሁ አልጠራጠርም። እውቀት ግን አንድ ጊዜ ዋን ታይም አይደለም። አንድ ጊዜ ኮንሲዩም አድርጋችሁ የምታልፉት አይደለም እና ጆርኒ ነው። በየደረጃው ራሳችሁን እያሳደጋችሁ በየደረጃው ራሳችሁን እያስ ተማራችሁ ከሌሎች ሰዎች ልምድ እየተማራችሁ፣ ይሄ የሚማርልባችሁን ሁሌ አትጡት፣ ተማሪ ልብ ይኖራችሁ ለማለት እፈልጋለሁ። የዛሬው ቪዲዮ ይሄንን ይመስል ነበር። እዚህ ድረስ ስለመጣችሁ ስለተከታተላችሁ በጣም አድርጌ ያመሰግናለሁ። ሁላችሁንም ወዳችኋለሁ። እዚህ ድረስ መታችሁ ቪዲዮ ተመችቷችሁ፣ ግን ለምንድነው ላይክ የማታደርጉት? አላደረጋችሁማ፣ በቃ እሺ ችግር የለውም፣ አሁን አድርጉት። በቀጣይም እንደዚሁ በሌላ ቆንጆ ቪዲዮ እንገናኛለን። እስከዛው ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ተቀላቀሉ። ሁላችሁንም ወዳችኋለሁ። ቻው